ሰላም እንዴት ናችሁ? ሳምንታችሁ እንዴት ነበረ? ጆዬ እንዴት ነሽ? ሳምንታችን በጣም አሪፍ ነበር፣ ግን እነዚህ ሰዎች ሰብስክራይብ እያደረጉን አደለም ቻናላችንን እያሳደጉልን አደለም። ለማናቸውም ሰብስክራይብ አርጉልን፣ ላይክ አርጉልን፣ ኮመንት አርጉልን፣ ዛሬም እንደተለመደውን ጠይቃችኋለን። ለማናቸውም በቃ ወደ ቪዲዮችን ማን የበለጠ ፍቅር የሚሰራው ማን ነበረ መጀመሪያ ፍላጎት የነበረው ማነው መጀመሪያ ፍቅር የሚሰራው? በደንብ የሚሰራው ማን ነው? የበለጠ ፍቅር የሚሰራው ማን ነበር? መጀመሪያ ፍላጎት የነበረው? መጀመሪያስ ማን ነው ፍቅር የሚ- ማን ነበር? መጀመሪያ ፍላጎት የነበረው? መጀመሪያስ ማን ነው ፍቅር የሚገለጸው? ማን ነው የበለጠ ተንከባካቢ? አብዝቶ የሚበላው ማን ነው? ብዙ ገንዘብ የሚያወጣው? ማን ነው ክርክር የሚያስነሳው? ማን ነው ቀድሞ የሚተኛው? እንዴ በጣም የሚያናድደው ማን ነው ቶሎ ተናዳጅ ስትጣሉ ማን መጀመሪያ ይቅርታ አይጠይቃት አስቂኝ ማን ነው ፍሬዎች ማን ነው ታጋሽ በጠዋት ተዘጋጅተው ለመውጣት ረጅም ጊዜ የሚወስድ ማን ነው የሚፈራ ማን ነው ማን የበለጠ ይቀናል አንቺም ትጅለት ሄር ስታይል ምንድን ነው? ትዊስት አንተ የምትወድላት ሄርስታይል ምንድን ነው? ሹሩባ ማንነው መጀመሪያ ፔሬድ የሚያዩ ማነው መጀመሪያ ሊያረግ ጊዜ ያሰበው ምናምን ቢሆን አሪፍ ነበር። ምንድነ ሚሉት ምንድን ነው ፍሪኩ የሚሰራው? ሴቶች ጸጉር ቤት ሄደ እሺ አለን። አክቹዋሊ ሴቶች ጸጉር ቤት መሄድ ችግር አለው? አዎ ችግር አለው፣ ችግር አለው። ከዛ ጥያቄያቸው ማን ነው መደንብ ፍቅር የሚሰራው አረ ፍሬንድ ላሽ በል ይደብራል። እውነት አይመጣውም። በጣም እስክስተኛ ነህ አንተ። እንደ ምን ሆነ ነው ፔሬድ ማየት እኮ ነው የቀረ። የፍሬድ ምን ነው በደንብ ፔሬድ የሚያየው ምናምን ብትላቸው አሪፍ ነበር። ማን ሊያደርግ አሰበህ ምናምን እነዚህ እስክስተኞች ናቸው። ወደሚቀጥለው ቪዲዮ እንዲ ሉሲ ሌላኛው ስሟ ማን ነው አዛነቻለ። የቀድሞ ጠቅላይ ሚኒስትር ነፍሳቸውን ይመርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ አፍንጫ ነው፣ አፍንጫ ሞስኮ የማን ዋና ከተማ ናት? የራሻ? የኢትዮጵያ? የምር ነው። የሆነ ነገር የምር እየጠየቃቸው እኮ አላቅም ማለት አይቻልም? አረ ድንቁርና ድድብና እየበዛ ነው። በስመ አብ ምንድን ማለት ነው? እኔ አረ በስመ አብ አላቅም ለምን አይሉም? እኔ ግን የተመቸኝ የመለሰ የድሮ ስሙ ዋና ሆነ አንተ ባርሽ መልያ ላለችም ይመጪ እስክስተኛ አይትውልድ አይትውልድ አላቅም ማለት ይቻላል። ምናምን እኔ ኢትዮጵያ ውስጥ በነገራችን ላይ ማለት ነው መንገድ ምናምን ነገር እንትን ብለህ ታውቃለህ? የሆነ ቦታ ለመሄድ ምናምን ምናም ተነስተህ የሆነ መንገዱ ጠፍቶብህ ምናምን ዝም ብለህ መንገድ ላይ ያገኘውን ሰው ወደ ቀበሌው ወዴት ነው የሚያስኬሄደው ካልከው አላቀውም አይልህም። ወደ ወረዳው ነው የሚመራ ወደ ክፍለ ከተማ ሆነ አላቀውም አላቆምም በላ ኢትዮጵያ ሕዝብ፣ እነዚህ ግን በጣም በቃ የሆነ መሰረታዊ የሆነ ድድብና ነው የሚባለው። ሼም ነው። ወደሚቀጥለው ቪዲዮ ሄድሽ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ ያ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ያቀርቡለታል። መቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፍ ሻ፣ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳህ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራህኝም፣ ችላ ብለኸኛል። ቢ ቢዚ ሆነህ ሊሆን ይችላል፣ ወይም ሌላ ሀሳብ ነው ኖሮህ ሊሆን ይችላል። ነገር የምንወስደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር። ከአንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋ ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ እንደውላለሁ ደወልኩኝ። ከዛ ማናጀር ኪያለኝ አሜሪካ እንዳልክ እና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ውጪ ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ እኔ፣ ትልቅ ነገር ነው የአንተ ሴፉ ሸው ማለት ነው። በጣም ሪስፔክት አደርገዋለሁ ግን ከዚህ ሁሉ የደበረ ነገር ምንድን ነው? ከዚህ ሁሉ የደበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ፣ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የእኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርህ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ለማናቸውም ይሄን ቪዲዮ ቀስረውን ራሳቸው ላ የሚሰማኝን ነገር ልንገር። ስለ አዶናይና ስለ ሰይፉ ሰሞኑን ማለት ነው በቃ በጣም መነጋገር ይሆኗል። በዚያ አዶናይ የመናገር አሁን በዚ ሰዓት ራስ ላይ በቃ እንዴ በጣም እየተመለከ ነው ባይዘዌ ልጁ ችግር የለበትም። እንትን ነው አንደኛ ያለመብሰል ችግር እና አማርኛ ሁለተኛ ቋንቋ መሰለኝ አይደል? አንዳንድ የሚጠቀማቸውን ነገሮች ያውቃቸዋል በብዬ ሳስብ ብዙም ያውቃቸዋል መሰለኝ የሚናገረውን ነገር። ባይዘዌ ልጁ በጣም አሪፍ ልጅ ይመስለኛል። ዝም ክፋት ምናምን ያለው አይመስለኝም። ክፉ ምናምን ይሄ መጥፎ ሰው ምናምን አይመስለኝም። ግን ምን መሰለ ችግሩ አዶናይ ችግሩ ምን መሰለ የሚናገረውን ነገር በጣም አያቅም። በቃ አሁን ይህን ትውልድ ማለት ሰግጥ ደድብ ማለት የመጨረሻ ማየውን ነገር ነው። ሲሪየስሊ እንዴ! ይኸው ቅድም ያየናቸው ሰዎች እንኳን ደድብ ብለው ይህን ትውልድ ማለት ነው። የምሬን ነው የምልህ። ሰግጥ ደድብ ብለው አይደለም። እንዲሁም ራሱ ደድቧል። ኦልሬዲ ትውልዱ ድድብ ብሏል ማለት ነው። እንደገና የሱ ማበረታቻ ስሙ ውስጥ ጨምር፣ በቃ አለቀ። ግን እኔ ለእሱ ፋኖች ማለት የምፈልገው ነገር አለ። ሰው አታምልኩ። የኢትዮጵያ ሕዝብ በጣም በቃ ችግር አለበት። የምር ሰው ከተሳሳተ ተሳስተሃል፣ ነው የምሬ ነው ምለ እንዴ። ከዚህ በፊት ሰዎች ሲመጡ ምናምን አምልከው የደረሰበትን ነገር ታውቃል ማለት ሩጫ ው ገበባ ምናምን አይሆንም። የምር አይሆንም፣ አይነፋም። በቃ የምሬን ነው ምላቸው። በዛ ላይ ማይነካ ሰው ባትነኮ አሪፍ ነው። አሁን ሰይፉ መጨረሻ እውነት የሆነ የሚሰደብም ሰው መሆን የለበትም በአዶናይ ምክንያት። አዶናይ ነፍን ማ ነው ሰይፉ ነፍ ነገር ያደረገ ሰው ነው። አንደኛ ሰዎችን አፕሪሼት ያደርጋል። የምሬ ነው ምል የሰሩ ሰዎችን እያቀረበ ምናምንትን ያል ስለሚ ስለሚረዳቸው ሰዎች አሁን ሀያ አራት ሰዓት ምናም ተቀምጦ የሆነ ሰዓት ለመቄዶንያ ብር ሲያሰባስብ ትዝ ይልሃል እንዴ። በጣም ክላስ ያለው ሰው ነው ሰይፉ። እኔ በጣም ማለት አንዳንድ ጊዜ የማይመሳሰል ነገር ተነስተ ምናምን ማለት ነው፣ አንተ ስለተመቸ ብቻ የማይመጣጠኑ ነገሮች የማይገናኙ ነገሮችን አምጥተ የሆነን ሰው ይህን ያክል ማውረድ ጥሩ አይደለም። ሰይፉ በጣም ክላስ የምሬ ነው። እንደ ሰው ሊሳሳት ይችላል ምናምን፣ ግን በጣም እንዴ ስንት ዓመት እንዴ ለፍቶ ምናምን እዚህ ደረጃ የደረሰው ሰው ነው። ይህ ጩጬ ነው ምናምን ገብተዋል፣ ደግሞ ምንም የሰራውም ነገር የለም ቱሪ ደድቡ ስላለ ተነስተ ከሰይፉ ጋር መወዳደር በጣም አይመጣውም። ልጁ ፐርሰናል ላይ አሪፍ ልጅ ሊሆን ይችላል። ባየወት ነገር እኔ ምንም የተለየ ነገር አላየውም። የሆኑ ዲቻዎች ሰብስቦ ምና አሪፍ ነው አሪፍ ነው፣ እንደዛ ማድረጉ ዲቻ ምንድን ናቸው? ዲቻ ቦይስ ነው። እነሱን ሰብስቦ እንደዛ ማድረጉ ምናምን፣ እሱንም ለካሜራ ይመስላል እኔ ሳይ። የሆነ እያስከተልክ ምናምን እየቀረስክ ምናምን መሆን የለበትም አዎ ለምታደረገውም ነገር ደግሞ ያን ያክል የካሜራ ምናምን እውቅና እንድታገኝ ማድረግ የለብንም። ልጁ ለድሮ በጣም ወፍራም እያለ ምናምን ደብሮት ምናምን እኔ የሆነ ቪዲዮ ናይቸው ምናምን በቃ የምር የምር በቃ ኢንስፓየር አድርጎኛል። አሪፍ ነው እንደዛ። ግን ከዛ በተረፈ ስለሚናገረው ነገር ምናምን ትንሽ እንትን ማለት አለብን። የኢትዮጵያ ሕዝብ ደግሞ ዝም ብላ አትነዳ አትነዳ። በዚህ ይሄ ብሄር ምናምን የገባበት ነገር በጣም ነው የሚያስፈራው ኢትዮጵያ በጣም ነው የምታስፈራው፣ ያለችበት ነገር ማለት ነው። የምር የምሬን ነው ምልህ እንዴ፣ አንዴ እንደ ውትሲና ቱሲ ምናምን ተፈጫፍሰን እንጨርሰው። የምሬን ነው ምልህ፣ በጣም ነው የሚያስፈራው። በቃ እኛውን ለምሳሌ ማን የሆነ ብሔር ስር ምናን ከተጠለልን ማለት ነው፣ ብራዘር አስቢ። በአንድ ሳምንት ምና ለንም፣ ግን መጠንቀቁ አሪፍ ነው እንደ ሀገር ምናምን፣ የምናወራውንም ነገር ማወቅ ነው። ልጁ መጥፎ ልጅ አይመስለኝም፣ ግን ደግሞ ተነስተን ከሰይፉ ጋር ምናምን ማሰፋፈጡ አሪፍ አይደለም። የሆነ ትልቅ ሰው ነው፣ ክብር ይገባዋል። ሰይፉ የለፋ ሰው ነው ለሀገር። ማንም ማንም ሰው ሊያከብረው ይገባል ሰይፉን። የምሬን ነው ምል ማናችን እሱ የሰራውን ያክል የሰራም ሰው ያለ አይመስለኝ ምን አሁን ካረን ሊያኔ ማውቀው ሰው የለም። እና አዶናይም አሪፍ ልጅ ነች ምናምን ይመቻት። ግን አንዳንድ የምትናገረውንም ነገር ብታስተካክል አሪፍ ነው። የሰግጥ ደድብ አሁን እኮ አትሰግጥ አደድብ ማለት እኮ ነው የሚያስፈራው ሰግጥ ደድብማ በቃ አረ ቀልዳ የምር ነው። ሰው ሰግጦ አላየህም? ዲም እንዴ አይሆንም። አትሰግጥ ካልክ ግን የሚነሳብህ ብዙ ነው። አትደድብ ካልክ በነገራችን ላይ እሱም የሆነ ሰዓት ህሊናው የሚመለስና ማለቴ ልጁ ገና ጩጬ ነው። በቃ አያስተውልም መሰለኝ በጣም ትንሽ ልጅ ነው አስራ ስምንት ምናምን መሰለኝ። አይ ስቀልር ነው ግን የሆነ ሰዓት በቃ በእድሜ ይበስላል። ይበስልና ትክክለኛ ነገር ሲናገር ይሄ ህዝብ አይሰማውም። አይሰማም፣ ከነንም አይሰማ። ይሄ ያገነነውላ ማለት ነው። ነገ ደሞ ይነሳብሃል። የሆነ ትክክለኛ ነገር ማድረግ ነው የሚጠበቅብህ እዚህ ሀገር። በቃ አንሰግጥ አንደድብ ምናምን ያለቀን ህዝብ ነው፣ ይነሳበት። ለዋናቸው የሚመቸው አዶናይም መጥፎ ሰው አይደለም፣ ግን ሰይፉን ባናሰፋፍጠው አሪፍ ነው። ማንም ሰው ተነስቶ ማለት የለፋ ሰው ነው ሰይፉ፣ ክብሩ ይገባዋል። የምሬን ነው የምልህ፣ ሰይፉ ባይኖር ብዙ ሰው አናቅም። የእኔ ኤኒዌይስ የእኔ የግል ምልከታ ነው። ያው እንዳልበላ ደግሞ ወደሚቀጥለው ቪዲዮችን ስኒቻርለውም ነው ማደፋካ ነው። ቢጅ እኔ ደብልጅ ተኩላ ነኝ። ምንም ልታመጣ ምንም ልታረግብኝ አይችልም። ከጀርባ ልታወራ ትችላለህ ግን ፌስ ቱ ፌስ ማውራት ከፈለክ ኤቭሪ ዴይ ሃሊዴይ ይላል። የትም አሉ ማንግ አህ ሯጭ ነኝ ኤቭሪ ዴይ ማለት ኃይሌ ገብረ ስላሴን አስንቀዋለሁ። የፈጠነ እየሮጥኩ መጥጪ ጩባን ነቅጪ ነው የምሮጡ። ማንግ ምንድነው እዚህ ጋር ያዩ ስብር ነው። እዚህ ጋር ላሳይ ይችላሉ። ለትንሽ ነው የተረፍኩት ባለፈው ማለት ምንም የምታውቀው ነገር የለም እስኒች ነህ አንተ እስኒች ያ እስኒች እኔ እንዳንተ ከፋዛ ጋር አልጨብስም። አብሬ አዶነ አሁን ገባ። እንደዚህ አይነት ጀኔሬሽን ያለው በቃ ኢትዮጵያ ውስጥ እንደዚህ አይነት እንደዚህ አይነት ህዝብ ነው ያለው። እዚህ ላይ ሰግጥ ለድብ ብለው ማለት ነው አይመጣውም። የምሬ ነው የምልህ አሁን ያቸው እንደዚህ ምንድን ነው ምንድን ነው እያደረጉ ያሉት ደግሞ። እንደዚህ አይነት ሰዎች በስተዋል በየ በየክልሉ ማለት ነው እ በቃ እንዴ ምንድን እናርጋ? አሁን እኛ ምን እናርጋቸው እንዴ? የምሬን እኮ ነው የምልህ። አይመጣውም፣ በቃ በስማም፣ ሼም ሼም፣ በእውነት አሁን እነዚህ መክረህም በቃ አይሆንም። ይሄ ለቤተሰብ ባለፈው ልጁ የዛኛው ቪዲዮ ላይ ስንሰራ ቅያራዳ ልጅ ነኝ ምናምን። በቃ እነዚህ ናቸው እኮ ወይ ምንም በቃ ስማም፣ የመለሰ የድሮ ስም ማነው ብትለው መሌ ምናምን የሚል ፍሪክ ነ የራሻ ዋና ከተማ ምናምን አዲስ አበባ ምናምን ያለው ልጅ ትዝ በቃ እንደዚህ አይነት ሰዎች ናቸው የምሬን ነው የምልህ አረ መኖራችንን በቃ ሰኪር እናድርግ መጀመሪያ ፍሬንድ በዚህ ዘመን የሆነ መዛዛት ምናምን ያሳዝናል እሺ ወደሚቀጥለው ቪዲዮችን እንሂድ ሌሊት በአርባአራቱ ታቦት እያልኩ ድንጋይ እየተሸክምኩ ክርስቲያን ሙስሊሙን ጴንጤ እያልኩ የጨው ድንጋይ ተሸክሜ ቪዲዮ የሠራውን ገፍታችሁ ይዩት በናትሽ አብደህ ነው እንዴ ንንንእ፣ ስክሮል እንዳታደርጉ፣ መድሃኒዓለም ስክሮል እንዳታደርጉ። ኢትዮጵያ ውስጥ የምትመርጡ ሰው አታውቁም፣ እኔን ምረጡ። እኔ አይደለም እኔ ቲክቶክ አዋር አልፈልግም። አንተ ቁም ቁም ይዘው በቃ ኢትዮጵያ ውስጥ እናንተ የምትመርጡ ሰዎች አታውቁም፣ እኔን ምረጡ። እኔ ቲክቶክ ከጀመርኩ ለሙዝ አስር ዓመት ይሆነኛል እኔ እንጃ ቲክቶክ ከመጣ ስንት ዓመቱ እንደሆነ ግን እኔን ምረጡኝ። አይደለም ቲክቶክ አዋርድ ላይ ሙሴ ሶሎሞን፣ ብሩኬ፣ አዶናይ ምናምን ትላላችሁ እናንተ። እዚህ ጋር ስንት ቲክቶከር አለ? ወጣቶቹ የእናቱን ጉሮሮ የሚሸፍን ስንት አለ? እኔን ምረጡኝ። አይደለም እኔ የሚለው ምንድን ነው፣ ከስር ሜንሽን ያደረኩት የማርሻል አካውንት ፎሎ ለምን አታደርጉም ነው ለምን? ለዛ ነው እንደዚህ። እኔ ጨርቄን ጥዬ ማየድ ብቻ ነው የቀረኝ። በቃ እናቴ ትሙት ሄዳል እኮ ያለው ሰው ስሰጥ እናንተ የሌላችሁ በፎሎወሩ እንኳን አታግዙም። ሰማንያ ሺህ ሰው ፎሎወር ማነግ ከብተን እኔ ቲክቶክ አዋርድ ላይ አታስገቡኝ፣ ግን ከስር ሜሽን ያልኩትን የማርሻል አካውንት ፎሎ አድርጋችሁ አምስት መቶ ሺህ አስገቡ፣ በምታምኑት አምላክ በእናታችሁ ይል ለምን። በቃ ልመና ሰለቸኝ። አይ አይ ሀገራችን የምር ግን፣ ቀልድ ቀልድ ነው። የመጨረሻ ግን ልክ ነው ያለ ነው የምር ልክ አይደለም። ሰዎች እንደ ምንድን ነው ይሄ ደግሞ ራቁቱ ምናምን ደብድ አረ፣ በስመ አብ! ከባድ ጊዜ ነው። ምሬ ነው የምልህ። ደግሞ ምንድን ነው ያ? ምንድን ነው ፎሎ ሰው ፎሎ ስላላደረግን ነው እንደዚህ የሚሆነው። ቆይ አንድ ጥያቄ አለኝ። በዚህ አሁን ሰሞኑን የመጣ ትሬንድ ነው። የሆነ ብር እንድሰጥህ ወይ የሆነ ነገር እንዳደረግልህ የእኔን አካውንት እንደዚህ አድርሰው ምናምን እንዲህ ለምንድን ነው የምታረጉላቸው? ከሆነ እንዲሁ አታረጉላቸውም። የምሬ ነው የምላችሁ እኮ አሁን እንደዚህ የሆነ የሰውየውን ጤነኛ ነው እንዳለ እኮ እንደዚህ አይነት ቪዲዮ ነው የሚለቀው፣ በቃ ሲለምን፣ ሲጮህ፣ ሲያለክስ ማየውን ነገር። ይሄ በጣም በቃ ዘመናዊ ለማኝ ነው። ገብተዋል። አረ እባካችሁ፣ እባካችሁ፣ አንተ እስክስ እያልክ ነው በእናትህ። ፍሬንድ በጣም ነው የሚያስጠላው። የምር አይመጣውም። በቃ ምንድን ነው ሌላ ነገር አሰራም። ቲክቶክ በቃ ብዙ ፎሎወር ምናምን አለው አይልች ታዲያ ምንድን ነው በቃ እዚህ ደረጃ ከደረሰ እነሱ ያደረጉትን አያደርግም? እና አዶሆነ ያደረጉትን የምሬድ ነው የምልህ የሆነ ነገር ለምን አፈጥርም? በዚህ ወይ ደግሞ አበሻ አይመቸውም በዚህ ድድብ ያለ ነገር ምናምን ተናገር። በቃ ቲክቶከር መሆን ካልቀረ ያው ደድብ ምናምን ተብልሀል። አረ በጣም ነው የማይመጣው በስመ አብ። በጣም እስክስተኛ ብሷል በዚህ የምር በስመ አብ። ደግሞ ፎሎ አድርጉ አስደርገኝ ምናምን ያልከው ሰውዬ የምር ብር መስጠት የምትፈልግ ከሆነ ዝም ብላይ ለምን አትሰጠውም? እንደዚህ እስኪዋረድ እንደዚህ ራቁቱን እስኪሆን ምናምን አንተም እስክስተኛ ነህ። ለማን ናቸው? እሺ ወደሚቀጥለው ቪዲዮ እንዲደርስ በስመ አብ ነው። እስኪ አንድ ይድገማት ኧረ ጉድ አሁን ይኸውልሽ እናቴ አንቺ ፎሎወር እያገኘሽበት ሊሆን ይችላል ይህን ነገር ግን ቲክቶከር ነች። ይህ ጤነኝነት አለ ማይስበር ሴት ልጅ እንደዚህ መብላቷ ምናምን ሀርሽ ነው። አሪ በጣም በእውነት እብደት የሆነ ሀገሪቷ ግን ልክ ነች፣ ልክ አይደለችም። በእውነት እንደ ሀገር እንደ ሀገር እየጠፋን ነው፣ ጋይዝ የምሬን ነው የምላችሁ። እንደ ሀገር በቃ እየጠፋን ነው የምር አሁን እነዚህ ትላልቆቹ ሰዎች እነዚህ ነበሩ የሚያበጣብጡ ይመስለኝ። እንደው እንደ ድንገት አሁን በቃ ሁሉም ሰው ቢወጣ፣ ትላልቆቹ ሰዎች አንድ ቢሞቱ እና ወጣቱ ብቻ ቢቀር፣ ኢትዮጵያ ማስተዳደር ምናምን ቢኖርበት ምንድን ነው የሚያደርገው ወጣቱ? የፍሬ ደበደ ሀገር አይሆንም እንጂ ግን ደግሞ በጣም ብዙ ጸጥ ያሉ ሰዎች አሉ፣ በጣም አሉ አሉ። ግን አንቺ አሁን አንቺ ነፍሴ፣ ይኸውልሽ ነገ በጣም ነው የሚጸጽትሽ እመኚኝ። ነገሩ አዎ ይጸጽትሻል፣ እመኚኝ። ለመሰለ ነገ ወልዳ ምናምን ትልቅ ሰው ሆና ምናምን ምናምን እንዴት ነው ልጆች ምናምን ሲያዩት ቪዲዮ አይ ሆነው ነገሩ። ይመችሽ። ለማናቸውም እስክስተኛ ነሽ አንቺ። ወደሚቀጥለው ቪዲዮ እንሂድ። መስሎ ነው ዛሬ ጤነኛ ሰው አታመጣም ጆ። ምንድን ነው ኧረ እስኪ እንገረን እንደው፣ ብትጸልይ ፍቃድ ከሆነ ጸል ይቻላል። ሶፊ ኦ የናዝሬቱ ኢየሱስ እግዚአብሔር አምላክ ሆይ፣ በጌታ በኢየሱስ ጌታ ሆይ፣ ጸልያለሁ እችን ምድር እግዚአብሔር አምላክ ሆይ፣ ለአንተ ሳልፈይ ሰጠው ኢትዮጵያን ለአንተ አሳልፌ የሰጠው፣ ህዝቦቿን ለአንተ አሳልፌ የሰጠው፣ መሪዎቿን ለአንተ አሳልፌ የሰጠው፣ ዶክተር አብይን ለአንተ አሳልፌ የሰጠው፣ አዳነች አቤቤን ለአንተ አሳልፌ የሰጠው፣ እግዚአብሔር አምላክ ሲመልስ አብዲሳን ለአንተ አሳልፌ የሰጠው፣ እንዳለ የሚሰራው ነገር በተለያየ አይነት ፖዚሽን ላይ ያለ እግዚአብሔር አምላክ ሰውየው ያው ሰውየው እንዴት እንደሚያዩ አይ፣ ሶፊ ሶፊ እምነቱ ምንድን ነው? ጴንጤ ነዋ ፓስተር ሶፊ ነዋ ታዲያ ጴንጤ ላይ የሚቀልድ ነው ይመስለኝ ኬት ኬት ነው የሚያመጣቸው እነዚህ ደግሞ ፊቱ እኮ ነው እኔ በቃ የሚያይበት ወይ ምናምን የሚያሾፍበት ወይ ምናምን እሱ እየተደበረ ነው ዘ ሶፊ እኔ ጴንጤ ምናምን አይመስለኝም የሆነ የብሬ ነው የምልህ ጴንጤን ማዋረድ ነው የያዘው ሶፊ ይማቸው ብቻ እስኪ፣ አይ ሶፊ እስኪ ሌላኛውን ቪዲዮ ነው። በእንግሊዝኛ ተሰብክ ካለ ፕሮፊት ብዙም አደለሁም። የተወሰነ በቃ የተወሰነ አንድ ደቂቃም ሁለት ደቂቃም ችግር ደስ እንዲላቸው በእንግሊዝኛ እንደተማርክ ስላወቁ ለዛ ነው። ዝም ሞክር፣ ጋን ተቀጥል። የጎደለ ካለ እንሞላለን፣ የጎደለ ካለ እንሞላለን አ

አንተ እኮ ሲጀመር ስልክህን ማስቀመጥ አልነበረብህም። ብዙ እኮ መሆን ሰው አለ አውቀው ነው እኮ

የምሬን ነው የምልህ የሆነ ሃይማኖት ላይ ለማስቀለድ የመጣ ነው ይመስለኝ የምሬን ነው የምልህ አሁን ከየት እንደሚያመጣቸው አላውቅም። እነዚህ ጀስ በቃ የፕሮቴስታንትነት በጣም እያስቀለደበት ነው። በጣም እያስቀለደበት ነው። አሁን ይህን ሰው በቃ በእንግሊዘኛ ስበክ ምናምን፣ እኔ ህይወት መንገድ ነኝ፣ በእኔ በቀር ካልሆነ ወደ እግዚአብሔር የሚገባ የለም ሲል ጂሰስ ወይም ኢየሱስ ዋናው ኪ ነው ዋናው ቁልፍ ነው ሰው ኢየሱስን ካመነ ብቻ ነው ወደ እግዚአብሔር መንግስት የሚገባው። ዋናው ቁልፉ ኢየሱስ ብቻ ስለሆነ አንድ ጥያቄ ልጠይቅህ። ለምሳሌ አንድ ጥያቄ ልጠይቅህ። ሰርግ ቤት ተጠራክ። ሰርግ ቤት ከተጠራ ልክ ስትጠራ፣ ጠሪው ይሄ የተሰጠህ የመግቢያ ካርድ ከእጅ አይለይ ብሎ ነው የሰጠህ። የሰርጉ ቀን የሰርጉ ቀን ይሄ የተሰጠህን የሰርግ ካርድ ይዘህ ባቴር ትገባለህ። ትገባለህ ወይ? እሱ በእንትን ነው። እሱ ምን ኧረ ኧረ ሶፊ ሶፊ አሁንም በቃ እግዚአብሔርን እግዚአብሔርን ነው የምልህ። በጣም እስክስተኛ ሰው። አዎ እገባለሁ። እሺ እሺ እሺ። ድንኳን ሰባሪ የሚባል የሆነ አለ ሚባል ወርድ አለ እንዴት ገባ? ሰባሪ ሳይሆን ያቁኛለ ኖ፣ ኦኬ፣ ያቁዋል። እሺ፣ ገባ ልበልሽ። ግን ፉል የሆነ ኮንፊደንስ አይኖርም ማለት ለሁሉም ተሰጥቷል እኮ። እሺ፣ አንድ ጥያቄ ልጠይቅህ። እዛ ቦታ ላይ ለምሳሌ አንዳንድ ትልልቅ ሆቴሎች ወይ የሆነ ቦታ ላይ ሲደረግ ሌላ ሰዎች ናቸው የሚቆሙት በሩ ጋር የሚያስገቡት አንተን ባያቁስ ጠሪውን አንዴ ጥሩ፣ ወደ ውጭ ጥሩ ትላለሁ፣ ወይ ዘመድ ምናምን በር ላይ ይኖራል። እኔ እኮ ነኝ ተጠርቼ። ድንገት ባይኖሩስ? ጠሪው እኮ በዛ ሰዓት ሙሽራግት ጋር ቢዚ ነው። ባያነሳልስ? ባይመጣልስ? ሌላ ሰው በሩ ላይ ያለው ቢሆንስ? አይ አስገቡኛል እኔ ምን ሚ እኔ ስለምገባ ነው። የእኔን ኦፒኒየን እኔ አንተን ነው ሶፊ፣ ኮንቴክስቱ ይሄ አልነበረም። ሰውየው እየሰበከበት የነበረበት ወይና ሶፊ አሳቡ ሶፊ ቀልደኛ ሰው ነው ባዜ። በእውነት በእውነት የንምላችሁ በጣም እስክስተኛ ሰው ነው። እኔ የምሬ ነው ምላችሁን፣ የፕሮቴስታንትም አይመስለኝም። በቃ እነሱ ላይ ለመቀለድ ይመቸው ብቻ። እኔ ግን በጣም ደግሞ ያስቀኝ፣ እያንዳንዱም ያደረገው ነገር እንደገና፣ ከየት ከየት ሰብስቦ እንደሚያመጣቸው ሰዎቹን አንተ ባዝሊን የሚበላ ሰው ምናምን እኮ ያመጣል። ከየት ነው የሚያገኛቸው? ኖርማሊ፣ ሀሳቡ ማለት ነው። እኔም ሲመስለኝ፣ የምሬ ነው የምለው የፕሮቴስታንት እምነትን በጣም ለመቃወም የመጣ ሰው ነው። የምሬ ነው ምን ማለት አንደኛ ማይሆኑ ማይሆኑ ሰዎችን ነው ፈልጎ ይዞ የሚመጣው። ከዛ በኋላ ላይቭ ላይፍ የሚያደርገው ነገር የሆነ ሰዓት እንደኛ ሲዘፍን አገኘሁትና መዝሙር ነው ብሎ ይጨቃጭቅላል። እኔ ሶፊ ይመቸኛል፣ ፐርሰናል ይመቸኛል። ፓስተር ደግሞ መሆኑ ነው ትንሽ ለዋናቸው። ሶፊ መቼ በጣም እስክስተኛ ሲሆን፣ አንተ እንግዲህ ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። ከተመቻችሁ በቃ ሼር፣ ኮሜንት፣ ሰብስክራይብ አርጉን፣ አሳድጉን። ውርስን ስንመጣ በጣም በተሻለ ቪዲዮ እንመጣለን። ይመቻችሁ። በቃ ቻው ቻው ቻው።